ጫሉ ሁንዴሳ ሞት ጋር ተያይዞ አመስ መቀጠል አለበት የምትሉ ግለሰቦችና ቡድኖች ቢያንስ ቢያንስ የሃጫሉ መንገድ መከተል አለባችሁ። ኑ ኑና፣ ግንባር ቀደም ሆናችሁ እየሞታችሁ ታገሉ እንጂ እናንተ እዛ ማዶ ተቀምጣችሁ ተነስና ዝጋ ተነስና ግደል ብላችሁ በማግስቱ ደግሞ ስምንት ሰው ሞተ የሚል ሪፖርት ለማቅረብ ድላ ታመጡ። ጥሪው ከቀረበ ቆይቷል። ኑና እንደ ሀጫሉ ሁንዴሳ ልግደላችሁ የሚለው ጥሪ ከቀረበ ሰነባብቷል። መታችሁ እንመካከር፣ እስኪ መፍትሄ ለማምጣት እንነጋገር አይደለም ቃሉ፣ ኑና እንጋደል ነው። ጦር ሜዳውን መጋደያውን ኦሮሚያ መግደያውን ደግሞ የኦሮሞ ወጣት ለማድረግ ያለመው ይህ የመግደል መንፈስ ዛሬም ምድረ ኦሮሚያን አኪልዳማ አድርጎ ቀጥሏል። ሞቱ ከሀጫሉ ሁንዴሳ እስከ ባቴ ኡርጌሳ ከዲያቆን አማኑኤል እስከ ኩሊ ሐዋስ ወይም እስከ አብዱል ጀባር ሁሴን ያለ ብቻ አይደለም። ስማቸውን ወላጅና ቤት ይቁጠረው የተባሉ አያሌ ሰዎች ረግፈዋል። እናቶች ልጅሽ ሸኔ ነው ተብለው ተገድለዋል። አባቶች ተረሽነዋል። የሰውን አስከሬን በአህያ ጭነው ያሳዩትም እነዚሁ ገዢዎች በዚያው በኦሮሚያ ነው። በእርግጥም በዚያ ክልል ያልሞቱት ገዢዎች ብቻ ናቸው። እናም እንደ ሀጫሉ ሁንዴሳ ኑንግደላችሁ፣ መታችሁ እዚሁ ሙቱ የሚለው ጥሪ ከዚህ የመግደል ቆሌ ራሳቸውንና ቤተሰባቸውን አድነው ውጭ አገር ለሄዱት የኦሮሞ ፖለቲከኞች የቀረበ ጥሪ ነበር። አመለጡኝ የሚል ቁጭት ሳልገድላቸው ከአገር ወጡብኝ የሚል ጸጸት የፈጠረው ደም የማፍሰሱ ቃቤ ነበር። እንዴት የኦሮሞን መንግሥት ኦሮሞ ይቃወመዋል የሚለው ብስጭት የዋለ ያደረ ነው። የኦህደድ ብልጽግናን ደም አፍሳሽነት፣ ዝረፈጅነትና ዋሾነት የሚናገሩ ኦሮሞዎችን በእኔ መሪነት ትቀናላችሁ በሚል ጠቅላይ ሚኒስትሩ በምሬት እንዲናገሩ ምክንያት የሆነም ጉዳይ ነው። ኦሮሞን አሳምኖ በምርጫ መምጣት መድረኩ ክፍት ሆኖ ያለ በቅናት መቃጠልና በቅናት መንፈስ መስከር ጥሩ አይደለም። ይህንን የሰማ አንድ የኦሮሞ ንቁ ፖለቲከኛና አዋቂ ሰው እንዲህ ብሎ ጥያቄዎችን ሊደረድር ይችላል። እንዴት አንድ ከሰባተኛ ክፍል ላይ ደብተርና እስክሪብቶን ትቶ በወጣበት የቀረሰው የአገር መሪ ሲሆን ያስቀናል? እንዴት የአገር መሪነትን ለመግደልና ለማፈናቀል ለመዝረፍና ለመግረፍ የዋለ ግለሰብ ሊቀናበት ይችላል? ተናግሮ ሳይሆን ገና ሊናገር ሲል ውሸቱ አይኑና አፉ ላይ ቀድሞ የሚታይበት እውቀትም እውነትም የሌለው ሴራን ስራም ብቃትም አድርጎ የሚናገር ህዝብን ማታለል የመሪነት መገለጫ ነው ብሎ የሚያስብ አንድ ሰው እንዴት ሊቀናበት ይችላል እያለ ሊጠይቅ ይችላል። ይህንን እኔ መሪ በመሆኔ ኦሮሞዎች ይቀናሉ የሚለውን የጠቅላይ ሚኒስትሩ ንግግር ደጋፊዎቻቸው ሁሉ ሲናገሩትና ሲጽፉት ማድመጥም ልማድ ሆኗል። ለዚህ ምላሽ የሰጡት አቶ ጀዋር መሐመድ አብይ የሚቀናበት ሳይሆን የሚያሳፍር ሰው ነው ብለው ምክንያታቸውን አብራርተዋል። አሁን አንዳንድ እሱ ደጋፊዎች ቀናህ ምናምን ይሉኛል። በመለስ ሊቀና ይችላል፣ በኦባማ ሊቀና ይችላል። የምትቀናው ሰው ሲበልጥህ አይደለም፣ ሰው በስራ ሲበልጥህና በውጤት ሲበልጥህ ትቀናለህ። አይዊሽ እኔ አብይ በእውቀት በብስለት በብቃት በሊደርሺፕ ስኪል ሀገር በማልማት ሀገር በማረጋጋት በልጦን ተገኝቶ ቢያስቀና አይዊሽ ዛት ዎዝ ዘ ኬዝ ነው። እኔ አብይን አፍርበታለሁ፣ አልቀናበትም። ኦሮሞ እንደአንድ ኢትዮጵያ እንደአንድ ኦሮሞ እንደአንድ ኢትዮጵያ ዜጋ አፍርታለሁ። ሰሞነኛው አጀንዳ የኦሮሙማው መንግሥት የሚል ሆኖ ከርሟል። ይኸው አገዛዝ ደግሞ በኦሮሞ ፖለቲካ ውስጥ ስም ብቻ ሳይሆን ድፍረትም እውነትም ካላቸው ሰዎች መካከል አንዱ የሆኑትን ታዬ ደንዳን ወደ እስር ቤት አውርዷል። ታዬ በመንግስትም ላይ ሆነ በደጋፊዎቹ ላይ የተኮሱት አንዳች ጥይት አልነበረም። ስለ ጠቅላይ ሚኒስትሩ አረመኔነት፣ ህዝብን ማጋዳይነት የጻፉት በፌስቡክ ነው። በትጥቅ መንግሥትን ከሚታገሉት የኦሮሞ ነጻነት ሰራዊትና ፋኖ ጋር ግንኙነት አላቸው ብለው የከሰሷቸው ክሳቸው የራሱ የመንግሥት ፍርድ ቤት ፈጠራ መሆኑን አረጋግጦ በነጻ አሰናብቷቸው ነበር። እንደገና ከስድስት ወራት በኋላ ጠብቆ አሁን አስሯችኋል። በቴንና ሐጫሉን ለሞት እንደ ታየደ እንደ ያሉትን ደግሞ ለሥርዓት የሚዳርግ መንግሥት የኦሮሞን አርሶ አደር መሬቱን፣ የኦሮሞን አባገዳ ህይወቱን የሚቀማ አገዛዝ ምኑ ነው ኦሮሙማው የሚለው ጥያቄም እዚህ ጋር የሚነሳ ነው። ይህ አገዛዝ ኦሮሙማ ሳይሆን አብዩማ ነው የሚለው ክርክርም ልክ የሚሆነው በዚሁ ምክንያት ይሆናል። ይህ ጠበብ ሲል የአብዩማ ሲሰፋ፣ የኦህደድ ብልጽግና፣ በጣም ለጠጥ ከተደረገ ደግሞ የብልጽግናዎች አገዛዝ እንጂ የሰባት ልጆች እናት የሆኑትን እነ ኩሊ ሐዋስን የሚገድለው መንግስት፣ ከተኛበትና ካረፈበት ሆቴል ባቴ ኡርጌሳን አውጥቶ የሚገድል አገዛዝ ወይም ቤቱ እስር ቤት እንደሆነ የተደረገው የታዬ ደንዳ መንግስትና ቤተሰቦቻቸው መንግስት ሊሆን የሚችልበት መንገድ አልታየም። ኦህዴዶች ግን ኦሮሙማ ናችሁ ሲባሉ ደስ ይላቸዋል ይቀበሉታልም የሚሉ ሰዎች ቃሉን አላግባብ መጠቀም ለገዢዎች እየጠቀመ ነው ይላሉ ኦሮሞማ ማለት አጭሩ ትርጓሜ ኦሮሞነት ማለት መሆኑን የሚያውቁ ሰዎች ተርጉመውታል እዚህ ጋር መጠየቅ የሚገባውም ሕዝብን በዘሩ መርጦ መግደልና ማፈናቀል ኦሮሞነት ነውን አገርን ማዋረድና ለእልቂት መዳረግ ኦሮሞነት ነው ወይ? መዝረፍና መስረቅ ኦሮሞነት ነው ወይ? ይህስ የሚያስቀና ነው ወይ የሚል መሆን ይኖርበታል። ይህ አገዛዝ የኦሮሙማ መንግስት ነው ማለት ኦሮሞነት፣ መግደልና መዝረፍ፣ ሰውን በሃይማኖቱ ወይም በማንነቱ ምክንያት ማፈናቀል ነው ማለት ነው የሚሉ አንድ አስተያየት ሰጪ፣ ይህ ደግሞ ለአገር ወዳዱ ለሰው አፍቃሪውና ለሰው አክባሪው የኦሮሞ ህዝብ የማይመጥን ትርጓሜ ነው ይላሉ። ጠቅላይ ሚኒስትሩ ግን ኦሮሞ ጠቅላይ ሚኒስትር አይሆንም ሲባል እኔ አሳክቼዋለሁና ጸጥ በሉ፣ ኦሮሞም ድል አድርጓል፣ እኔን መተቸት የኦሮሞን ድል ወደኋላ መመለስ ነው ባይ ናቸው። ለኦሮሞ ህዝብ ብዬ በታገልኩባቸው ሰላሳ ዓመታት ውስጥ የኦሮሞነት ጥያቄ ሳይነሳ ቆይቶ አሁን ጠቅላይ ሚኒስትር ሲሆን ኦሮሞ አይደለም ማለት ምንድን ነው? እኔ ካልሆንኩ ሌላ ሰው ኦሮሞ አይደለም የሚል ነው። የኦሮሞን ህዝብ ድል ወደኋላ እንመልሳለን እንጂ የምናስገኘው ጥቅም የለም። በታየ ደንዳ ቋንቋ በሰው ደም የሚጫወቱ አረመኔ በጀዋር መሐመድ አገላለጽ የሚያሳፍሩ በፕሮፌሰር ሕዝቅኤል ገቢሳ ቃል የአእምሮ እክል ያለባቸው ዶክተር ሚልኬሳ ሚዴጋ ለስልጣን ሲል በንጹሐን ደም የተጨማለቀ በሚል ግብራቸው የተነገረላቸው ጠቅላይ ሚኒስትሩ ኦሮሞ ምን እንዲሆንላቸውን የሚፈልጉት የሚለው ጥያቄ መሰረታዊ ነው። በስሙ ነገዱበት፣ ልጆቹን ገደሉበት፣ ምርቱን ቀሙት፣ ከርስቱ አፈናቀሉት፣ ምድሩን ጦር ሜዳ ከተማውን እስር ቤት አደረጉበት። በርግጥ እሳቸውና በጠቅላላ ኮሬን የገኛቸው የኦሮሞ ህዝብ ምን እንዲሆንላቸውን የሚፈልጉት የሚለውን ጥያቄ ለማብራራት ሰዎችን ስንጠይቅ ብዙ ምላሽ ሰጥተውናል። ከጠቅላይ ሚኒስትር አብይ ጋር ይገናኝና ይመካከር የነበረ አንድ የኦሮሞ ጉዳዮች ተንታኝ በአንድ ወቅት ለኢትዮ ፎረም የተናገረው ሲጋራ እንዲህ ይላል። ጠቅላይ ሚኒስትሩን ለመጨረሻ ጊዜ ያገኘሁት በ2011 ዓ ም የበጋ ወራት ነበር። በግንኙነታችን ወቅትም በኦሮሚያ ውስጥ ያለውን ችግር በሰላም ለመፍታት ጥረት መደረግ እንደሚገባው ተቃዋሚዎች በነፃነት እንዲንቀሳቀሱ ድርድር ማድረግም እንደሚገባ ሐሳብ አቀረብኩለት። እሱ ግን ከዚህ በተለየ ነበር ያብራራልኝ። የኦሮሞ ትግል ሲካሄድ የኖረው መንግሥትን ለመያዝ ነው። ኦሮሞ ጠቅላይ ሚኒስትር ከሆነ በኋላ ተቃውሞ ለምን ያስፈልጋል? ሕወሓት 27 ዓመት ኢትዮጵያን የመራው ትግራይን ከተቃዋሚ ከልሎ ነው። በኦሮሚያም ይሄው ነው መሆን ያለበት። ኢትዮጵያን የመምራት ዕድል አግኝተን ባለንበት ወቅት በኦሮሚያ ተቃውሞ መኖር የለበትም፣ ተቃዋሚም ሊኖር አይገባም አለኝ በማለት ያስታውሳል። ይህንን አንድ ለአንድ ሰዎችን ሲያገኙ የሚናገሩትን ነገር በአደባባይም ደግመውታል፣ በፓርላማም ተናግረውታል። ኦሮሞ ድል አድርጓል። የኦሮሞ ጥያቄ ጠቅላይ ሚኒስትርነት ነበር፣ እሱ ተሳክቷል። እኔን መቃወም ይህንን ድል ወደ ኋላ ይመልሳል ብለዋል። በዚህ ልክ የሚያምኑበትን እምነት ለማስፈጸም ደግሞ ከኦሮሚያ የሚነሳባቸውን ተቃዋሚ በቢላ ቆራርጦ እስከመጣል እንደሚደርሱ ለራሴ ነግረውኛል የሚሉት ሚልኬሳ ሚደጋ ናቸው። ኦህዴድን ለማፍረስ ዓላማ ባደረገው የአዳማው ስብሰባ አባላቱ የተጠራ ነው። ውይይት አለ ተብለን ነበር። ነገር ግን ጉዳዩ ሌላ ስብሰባ ሳይሆን ኦህዴድን ለማፍረስ ነበር። አንድን ተቋም ለማፍረስም ሆነ ለመገንባት ስብሰባ ሳይሆን ጉባኤ ነበር መካሄድ የነበረበት። እኔም ኦህዴድን ለማፍረስ አይደለም የመጣሁት ብዬ ስብሰባውን አቋርጬ ወጣሁ። ህዳር 9/2012 ዓ.ም በጠዋቱ በጠቅላይ ሚኒስትር ጽሕፈት ቤት በአስቸኳይ እንደምፈለግ ተነግሮኝ ሄድኩ። አብይም ለምን እንደተፈለግ ታውቃለህ ወይ በማለት ጠየቀኝ። እኔም እንደማላውቅ ነገርኩት። እሱም ለምን የትናንቱን ስብሰባ ረግጠ ወጣ ሲለኝ የምመሰርተውን ሳላውቅ የማውቀውን አላፈርስም አልኩት። ንግግራች ሁለት ሰዓት ከቆየ በኋላ አብይ እንዲህ አለኝ፣ ሚልኬሳ ከውስጥ ሆናችሁ እኔ ላይ ማሴር አችሉም። ዓላማዬ ወይንም ራዬ ፊት የሚቆም ሁሉ በመንግስት የሚሆን ከውጭ መንገድ ለመዝጋት መሳሪያ ይዛችሁ በረሃ ለመውረድ ብትሞክሩ ወይንም በምርጫም ቢሆን እኔን ለማስወገድ የሚያስብ ካለ በመሳሪያ ወይንም በሽጉጥ ሳይሆን በቢላ አቆራርጬ ነው የምጥላችሁ። ደግሞም ታያለ ከፊት የሚቆመውን ሁሉ ምን እንደማደርግ ሲለኝ በጣም ደነገጥኩ። ይህ ሰው ለስልጣን ሲል በንጹሐን ደም የተጨማለቀ

ከዚህ ምስክርነት ውስጥ እኔን በምርጫ ለመጣልም የሚሞክር ካለ በሽጉጥ ወይም በጠመንጃ ሳይሆን በቢላ ቆራርጦ አለው የሚለውን እንመልከት። በኢትዮጵያ ውስጥ በተለይ ኦሮሞ ሆኖ የብልጽግናውን ጠቅላይ ሚኒስትር መቃወም ብቻ ሳይሆን በምርጫ ተፎካክሮ ለመጣል ማሰብም በቢላ ተቆራርጦ መሞትን የሚያስከትል አደገኛ ውሳኔ ነው ማለት ነው። ለሚልኬሳ ይህንን ከነገሯቸው በኋላ ነው ሰዎችን በቢላ የሚያርድ ሰራዊት አሰማርተው ሕጻናትና ወጣቶች እንደ ፋሲካ ዶሮ ሲታረዱ አስቀሬናቸውም ጭኖ ሲወሰድ የተመለከት ነው። የአብይ አህመድ መንግስት ዘመናዊ ፖለቲካ የማይገባው ሶስት ክፍለ ዘመኖችን ወደኋላ የቀረ የሚለው ጉዳይ የሚመነጨውም በምርጫም ቢሆን ሊጥለኝ የሚታገለኝ ሰው ካለ በጥይት ሳይሆን በቢላ አቆራርጠዋለሁ የሚለውን ንግግራቸውንና ይህንኑ ለማስፈጸም የተጉበትን ንግግራቸውን እማኝ በማድረግ ነው። በከለር ካሜራ ተቀርጸው በቴሌቪዥን በመታየት ከ18ኛው ክፍለ ዘመን የዓለም አምባገነኖች የሚለዩት የብልጽግናው አለቃ እንደ ድሮዎቹ የሚቃወማቸውን በጥይት ሳይሆን ብዙ ጭካኔን በሚጠይቀው በቢላ በማረድ የሚያስወግዱ መሆናቸውን ከሚልኬሳ ንግግርም ሆነ ከተግባራቸው መረዳት ይቻላል። ጥንታዊዎቹ አምባገነኖች ሰዎችን በካራ አርደው የሚገድሉትና የሚያስወግዱት የጥይትና የጠመንጃ እጥረት ስለነበረባቸው ሲሆን፣ አብይ አህመድ በቢላ አርዳለሁ የሚሉት ግን የሟችን ስቃይ ለማብዛትና ጭካኔያቸውን ለማሳየት ነው። እናም እንደ ታየ ደንዳ በፌስቡክ በመጻፍ መንግስት ከጥፋቱ እንዲታረም መሞከር ለእስራት የሚዳርግ አደገኛ ነገር ተደርጎ ይቆጠራል። በፓርቲ ውስጥ የፖለቲካ ትግል ማድረግ እንደ በቴ ኡርጌሳ ያስረሽናል። አርፎ ቁጭ ማለትም እንደ ኩሊ ሐዋስ ያስገድላል። በጥብቅና ስራ ወይም በሌላ ሙያ ላይ መሰማራትም እንደ አብዱል ጀባር ያስገድላል። አሁንም በድጋሚ ኦሮሞ ምን ይሁንላችሁ የሚለው ጥያቄ ገድላችሁትም፣ ዘርፋችሁትም፣ አፈናቅላችሁትም ወዳጅ አልባ ልታደርጉት፣ ጎረቤትም ልታሳጡት፣ በስሙ ነግዳችሁበትም ካልበቃችሁ ኦሮሞ ምን ይሁንላችሁ? ሽመልስ አብዲሳ ቁርጥ ያለ ምላሽ አላቸው። ላሟም ጥጃዋም የኦሮሞ ሆናለችና ዝም በሉ ኦሮሞኒ። ይህ ድል የተገኘው ኦሮሚያን ማዕከል አድርጎ በተደረገ ትግል ነው። ኦሮሞ ታግሎ ስልጣን ወስዷል። ይህንን ሥልጣኑን ሊወስዱት የሚፈልጉት ኃይሎች መታገልና ማስተካከል አለበት። የኦሮሞ ህዝብ ኦሮሞ ጠላቶችን ድል አድርጓቸዋል። ኦሮሞን ለ150 ዓመት ከሰሜን ከደቡብ፣ ከውጭም ከውስጥ ሞከረውት በመጨረሻ አሸንፏል። አሁን ወተቷም ላሟም ጥጃዋም የኦሮሞ ሆናለች የኦሮሞ ህዝብ ስልጣን አግኝቷል ያገኘውን ስልጣን ተጠቅሞ ኑሮውን መቀየር አለበት እንቅፋት የሆኑትን ደግሞ ከፊት ሆኖ ሊታገላቸው ይገባል አቶ ሽመልስ አብዲሳ እናታቸው ቢታገቱ የተጠየቁትን አስር ሚሊዮኖች ከፍለው በሰዓታት ውስጥ ያስለቅቃሉ ይልማ መርዳሳ ቤተሰቦቻቸውን ለመጠበቅ አንድ ጋንታ ጦር ልከው ያሰማራሉ የአዳነች አቤቤ ዘመዶች ጉዳት አይደርስባቸውም እነሱም ሹመት ያዳብር እየተባባሉ አሉ ሥልጣን ይዘሃል፣ ወተቷንም ላሟንም ያንተ አድርግሃል የሚባልለት የኦሮሞ ህዝብ ደግሞ እንደ ቅጠል ይረግፋል። ሞት በቀይ ረግሶ አቤቱ ይህንን ዘመን አሳልፍልኝ እያለ በፊቼም በባሌም በሰልፍ ጭምር ይጸልያል። ገዳዮችን ደግፉ የሚቆም ህሊና ለእነሱ ሊሟገት የሚሰለፍ አእምሮ ደግሞ በአብይ ትቀናላችሁ ይህ መንግስት የኦሮሞማ መንግስት ነው፣ ወዘተ እያለ ይናገራል። በኢትዮጵያ ስም ፊልድ ማርሻል የተባሉትና የኢትዮጵያ እየተባለ የሚጠራን ጦር በጠቅላይ ታማዦር ሹምነት የሚመሩት ብርሃኑ ጁላ ደግሞ በቀደመው ጊዜ መንግስቱ የአማራና የትግራይ ከነበረ አሁን የኦሮሞ ቢሆንና ተረኞች ብንሆን ምን ችግር አለው የሚለውን አቋማቸውን አልቀየሩም። በተለያዩ ጊዜያት በሰጡት ማብራሪያ አገዛዙ የኦሮሞ መንግስት ነው ብለዋል። እሳቸው ድሮ የአማራና የትግራይ መንግስት ነበረ ያሉት ጥንቅቅ ያለ ውሸትና ስህተት መሆኑ ሳይበቃ እሳቸውና ግብረ አበሮቻቸው አንድ ላይ ሆነው በጣት በሚቆጠሩ ዓመታት ውስጥ ሚሊዮን ገድለው ቢሊዮን ያወደሙበትን እልቂት የኦሮሞ ሕዝብ ያደረገው ለማስመሰል ሂሳቡ ከሱ ጋር እንድወራረድ፣ መንግስቱ የኦሮሞ ነው ይላሉ። ኦሮሞ ብዙ ጀግኖች አሉት። እነዚህ ጀግኖች ናቸው ሀገሪቱን ጀምረው እዚህ ያደረሷት። እኛ ደግሞ በእኛ ላይ የነበረውን ጫና ቀንበር ሰብረን በትግላችን ነፃ ወጥተናል። አሁን የአገር ባለቤትነትን አግኝተናል። እናም ትልቅ ሀገር ትልቅ ሀብት ያላትን ሀገር ኦሮሞ የተሰለፈላት ይችን ሀገር እኛ ኦሮሞዎች ቅድሚያ ወይም ግንባር ቀደም ሆነን እናስተካክላለን። ስለዚህ መብታችን ተከብሮልናል፣ ቀስ እያለም ይስተካከላል። እንዲህ መሆንን ህዝብ ስለሚያውቅ በትዕግስት እየጠበቀ ነው። ሌሎችም ወደ ቀልባቸው መመለስ አለባቸው። ሁሉም ኦሮሞ ለሁሉም ኦሮሞ ያስባል። ኦሮሞ ሆኖ ከእኛ በተቃራኒ የሚያስብ ካለ እሱ ባንዳ ነው። ዱርታኔ አንገፈታኔ ኦሮሞ ሆኖ የኦሮሞን መንግስት የሚቃወም ባንዳ ነው የሚሉት ፊልድ ማርሻሉ ታየ ደንዳንም እንዲሁ እንደሚመለከቷቸው የሚጠበቅ ነው። ኦሮሞ ድል አድርጓል፣ እኔን መቃወም የኦሮሞን ድል ወደኋላ መመለስ ነው የሚሉት ጠቅላይ ሚኒስትሩንም ሆነ የአገር ባለቤትነትን አግኝተናል የሚሉት ኤታ ማዦር ሹሙን ወይም አሁን ላሟም ጥጃዋም የኦሮሞ ነች የሚሉትን አቶ ሽመልስ አብዲሳን ታዲያ ባለፉት ዓመታት ስለምን የኦሮሞን ህዝብ ለመከራና ለእልቂት ዳረጋችሁት ብሎ የጠየቃቸው የለም። በማንነታቸው ኦሮሞ ስለሆኑ ብቻ እነዚህን ባለስልጣናት ለሚደግፏቸው ሰዎች ደግሞ አብይ ጠቅላይ ሚኒስትር፣ ብርሃኑ ጁላ ጠቅላይ ታማዦር ሹም፣ ይልማ መርዳሳ የአየር ኃይል አዛዥ ሆነው በመሩት ጦርነት በሰሜን ኢትዮጵያ ብቻ አንድ ሚሊዮን ህዝብ አልቋል። ስለዚህ ይህ መንግስት የኦሮሞ መንግስት ከሆነ አንድ ሚሊዮን የሰሜን ኢትዮጵያ ህዝብ ያለቀው በኦሮሞ ገዳይነት ነው ማለት ነውን? ለዚህስ ኃላፊነት ትወስዳላችሁን? በኢትዮጵያ ታሪክ በህዝቦች ላይ የጄኖሳይድ ወንጀል ስለመፈጸሙ መነገር የጀመረው ከሩዋንዳ ጄኖሳይድ ወዲህ፣ አንድ ሚሊዮን ህዝብ በዓለም ማለቁ የተሰማው የ28 ቢሊዮን ዶላር ንብረቱ የወደመው መንግሥት የኢትዮጵያ ታሪካዊ ጠላቶችን ጋብዞ የራሱን ህዝብ ይወጋው በሁሉም አቅጣጫ የአገር ሉዓላዊነት ተደፍሮ ዝም የተባለው እንዲህ ያሉ በርካታ ወንጀሎችና አሸማቃቂ ድርጊቶች በኢትዮጵያ መንግስታት ታሪክ ለመጀመሪያ ጊዜ የታየው በብልጽግና ነው። ታዲያ ይህ ሁሉ የሆነው ኦሮሞ መንግስት በሆነበት ዘመን ነው ሲባል አያሳፍራችሁም፣ አያሸማቅቃችሁም ወይ የሚል ጥያቄ ቢነሳላቸው ከፊት የተቀመጡ ባለስልጣናትን በመቁጠር የኦሮሞ መንግስት ነው የሚሉ ደጋፊዎች ምላሽ ሊኖራቸው አይችልም። እውነታው ግን ይህ አገዛዝ የኦሮሞን ህዝብ ዛሬ በስሙ የሚነግድበት ጠብቆ ያቆየውን የሬቻ በዓሉን ጭምር ለራሱ ፖለቲካ ሊሸቅጥበት ቀይ ባህር እናከብረዋለን እያለ ጠላት የሚያበዛበት ስብስብ ነገ ደግሞ በርካታ ጠላቶች እንዲኖሩት ተግቶ እየሰራ ያለ መሆኑ ነው። ዛሬ የኦሮሚያን ምድር የደመሬት ያደረገው አገዛዝ የኦሮሞ ህዝብ እንደ ምልክት የሚያቸውን ሰዎች ነጥቆ፣ ባህሉንም አንቋሾ፣ ጎረቤትም ሊያሳጣው ጫፍ ደርሷል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።